ዩክሬን የፈራችሁ ሆኗል። ዜሌንስኪም የጠሉት ወርሰውባቸዋል። ፑቲንን እጠለዋለሁ እርሱም ይጠላኛል ያሉት ዜሌንስኪ፣ እርሳቸው ዋሽንግተን ድረስ ተጉዘው ማሳካት ያልቻሉትን ነገር ፑቲን ክሬምሊን ቁጭ ብለው አሳክተውታል። ቶምሀውክ ሚሳይልን በሻንጣ ይዞ ኪየቭ እንደ መመለስ የተወጠነው ህልምም ህልምልም ልም ተብሏል። የአሜሪካ የዲፕሎማቲክ ምንጮች በዜሌንስኪና በትራምፕ መሃል የነበረ ውይይት በአደባባይ ለስለስ ብሎ የታየ ቢመስልም ከባድ ሙግት የነበረው ነው ብለዋል። የውስጥ ውይይቱንም ትራምፕ በቃኝ ብለው እንዳቋረጡት ተሰምቷል። ሩሲያ በዲፕሎማሲው ብቻ ሳይሆን በጦር ግንባርም ደግሞ እየቀናት ነው። ዜሌንስኪ በአየር ሄደው በአየር እስኪመለሱ በነበሩት 24 ሰዓታት ብቻ በሺዎች የሚቆጠሩ ወታደሮችን አጥተዋል። ሞስኮም አንድ ተጨማሪ ወሳኝ መሬት አስለቅቃ አድራለች። በሁሉም መስክ ቁማር እየተበሉ ያሉት ዜሌንስኪም አደገኛውን ስትራቴጂ ትራምፕ ስላልገዙላቸው ተበሳጭተዋል። ይህ አደገኛ ስትራቴጂ ደግሞ በአውሮፓና በአሜሪካ ተነቅቶበታል። በሌላ በኩል ኢራን ለአሜሪካና ለአውሮፓ ፈርሜላቸው የነበረውን ውል ቀድጃለሁ ብላለች። ከእንግዲህ የኒክሌር ፕሮግራሜን በተመለከተ ማንም እንዳይጠይቀኝ እያለች ነው። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀጣዩን ምርጫቸውን ለማሸነፍ ሁለቱ ሀገራት ለእስራኤል እውቅና እንዲሰጡ እያግባቡ መሆኑ ታውቋል። ቢቢ ሳውዲ አረቢያና ኢንዶኔዥያ ላይ መረባቸውን መጣላቸውም ተሰምቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የትራምፕና የዜሌንስኪ ውይይት መጥፎ ነበር ይላል አክሲዮስ በዘገባው ለአሜሪካ ፖለቲካ ቅርበት ያላቸው ምንጮችን በማናገር የሚታወቀው አክሲዮስ የሁለቱ መሪዎች ውይይት መጥፎ በሚባል ደረጃ የተቀመጠ ነው ይላል ምንጮቹን ጠቅሶ ሲዘገብ። ቶምሀውክ ሚሳይልን ወደ ኪየቭ ይዘው እንደሚሄዱ አስበው ወደ ዋሽንግተን ያቀኑት ዜሌንስኪ ገና ከአውሮፕላን ሳይነሱ ነበር ፈተና የገጠማቸው። እርሳቸው አውሮፕላን ላይ እያሉ ከፑቲን ጋር ከሁለት ሰዓት ተኩል በላይ ያወሩት ዶናልድ ትራምፕ ከሩሲያ ጋር ነገሮችን ለማለሳለስ ፈልገዋል። ጭራሽ በቡዳፔስት ሃንጋሪ ከፑቲን ጋር እንገናኛለን አሉ። ይህ ተስፋ አስቆርጧቸው ዋሽንግተን ገብተው ዋይት ሃውስ ውስጥ የተቀመጡት ዜሌንስኪ ነገሮች መልካም በሆነ መንገድ አልሄዱላቸውም። ንግግሩ ጠበቅ ያለ ከበድ ያለ ነበር ይላል አክሲዮስ በዘገባው ውጥረት የተሞላበት ነበር። እንደውም ስብሰባውን የቋጩት ዶናልድ ትራምፕ ነበሩ። ከዚህ በኋላ የሚሆነውን ነገር ደግሞ እናያለን። ለጊዜው ግን ይህ ይበቃን አላሉ። ቶምሀውክ ሚሳኤል እንደማይሰጣቸው በቀጥታም በተዘዋዋሪም የተነገራቸው ዜሌንስኪም ስለ ጉዳዩ ከጋዜጠኞች ሲጠየቁ አይ ትራምፕና አሜሪካ ከሩሲያ ጋር ያለውን ውጥረት ማካረር አልፈለጉም ብለዋል። ለዚህ ደግሞ እንደ ዋና ምክንያት የታየው ፑቲንና ትራምፕ ያወሩት የስልክ ወሬ ነው። ሁለት ሰዓት ተኩል የፈጀው ወሬ ውስጥ ፑቲን ለትራምፕ አንድ ነገር አስጠንቅቀዋቸው ነበር። የቶማክን መምጣት አንወደውም፣ የጦርነቱን መልክ ባይቀይርም በሁለታችን መካከል ያለውን ነገር ግን ያቆረፍደዋል በማለት ፑቲን አስጠንቅቀው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ፑቲንን ከዚህ በላይ መጫን አልፈለጉም። የአሜሪካው ኩዊንሲ ኢንስቲትዩት በዚህ ጉዳይ ላይ በሠራው ሰፊ ሀተታ ላይ እንዲህ ይላል፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ወደ ውጊያ መግባት አይፈልጉም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን አሜሪካን ወደ ውጊያ ማስገባት ይፈልጋሉ። ቶምሀውክ ሚሳይሎችን አሜሪካን እንድትሰጣቸው የፈለጉት ሁለቱን ሀገራት ወደ ውጊያ እንዲገቡ ለማድረግ ነው። ምክንያቱም ከሩሲያ የምታስጥለን አሜሪካ ነችና፣ እኛ ብቻ ተዋግተን ስለማንችለው አሜሪካን ቀስ ብለን ጎትተን እዚህ ጦርነት ውስጥ ልንዘፍቃት ይገባል የሚል አቋም እያራመዱ ይገኙ ነበር። ዶናልድ ትራምፕ ደግሞ ፑቲን ላይ በኢኮኖሚም ሆነ በሌሎች መንገዶች ጫና እንዲደረግ ቢፈልጉም የጦር መሳሪያዎችን በመስጠት ግን የሰላም መንገዱ ሙሉ ለሙሉ እንዲደፈጠጥ የፈለጉ አይመስሉም። ምክንያቱም በገፍ ቶምሀውክ ሚሳይሎችን መስጠት አይፈልጉም፣ ለራሳቸውን መከላከያ ይፈልጉታልና የአሜሪካው ፕሬዝደንት ዶናልድ ትራምፕ የጋዛውን የተኩስ አቁም ስምምነት ለማፈራረም ነገሮች ተመቻችተውላቸው ነበር። ምክንያቱም በሁለቱም በኩል መጫን የሚችሏቸው አካላት አሉና፣ ሐማስን በአረብና በሙስሊም ሀገራት አማካኝነት ጫና እንዲያርፍበት አድርገዋል። እንዲሁም እስራኤል ላይ ቀጥታም ሆነ ተዘዋዋሪ ተጽዕኖ ስላላቸው የተሳክቶላቸዋል። እዚህ ጋር ግጭት ውስጥ የገቡት ዩክሬንና ራሽያ ላይ ግን እኩል ተጽዕኖ ማሳረፍ አይችሉም። መጫን መቆንጠጥ የሚችሉት ዩክሬንን ብቻ ነው። ሩሲያ ላይ ማውረድ የምትችለውን ዱላ ሁሉ ያወረደችው አሜሪካ። ከዚህ በኋላ በይፋ ጦርነት መግጠም ካልሆነ በስተቀር ክሬምሊንን የምታንበረክክበት አቅም የላትም። ኢኮኖሚያዊ ማዕቀቦችን መጣል በምትችለው መጠን ሁሉ ይጥላለች። ከዚህ በኋላ ያሉት ትርፍና ብዙም ኪሳራ የማያደርሱ ሊሆኑ ይችላሉ። ምንም እንኳን አንዳንድ ሀገራት የሩሲያን ነዳጅ አትግዙ ቢባሉም ሩሲያ ግን የነዳጅ ገበያ ታጣለች ብሎ ማሰብ ዘበት ይሆናልና ትራምፕ ከዚህ በላይ ምን አድርገው ሩሲያን ሊገፉ ወይም ሊጫኑ እንደሚችሉ ግልጽ አይደለም። ይህንን ጠንቅቀው ያወቁት ትራምፕም ነገሩን በማለሳለስ ሀንጋሪ ቡዳፔስት ከፑቲን ጋር እንገናኛለን፣ ሁለቱ ሀገራት ከቆመበት የሰላም ንግግራቸውን ይቀጥሉ ብለው አቋም ወስደዋል። ዜሌንስኪም ተኩስ አቁም ስምምነት ይደረግልኝ እያሉ ይገኛሉ። የተኩስ አቁም ስምምነቱ አሁን ባለው የግንባር ሁኔታ መሰረት አድርጎ ይቁም፣ ሁለቱ ጦሮች የያዙትን ስፍራ ይዘው እንዳለ የተኩስ አቁም ስምምነቱ ይደረግ እያሉ ይገኛሉ። ይህንን ደግሞ ዋሽንግተን ሄደውም ደግመውታል። ነገር ግን ሩሲያ ይህንን ሐሳብ እየተቀበለችው አይደለም። ምክንያቱም ዜሌንስኪ የተመናመነውን የሰው ኃይላቸውን ለማስተካከል፣ የተጓደሉባቸውን የጦር መሳሪያዎች ከዚህም ከዚያም ለመሰብሰብ ትንሽ ትንፋሽ እንደሚፈልጉ ፑቲንና ሩሲያ ጠንቅቀው ያውቃሉ። ይህንን ትንፋሽ መስጠት ደግሞ ዳግም ተደራጅቶ የሚመጣን ጦር መውለድ ይሆናልና ሞስኮ ይህንን እየፈቀደች አይደለም። ለዚህም ነው የተኩስ አቁም ስምምነት ከሚለው በላይ የጦርነቱ ስረ መሰረት የሆነው ዩክሬን ወደ ኔቶ የምትገባበት መንገድ ይቋረጥ፣ ኔቶም ዩክሬንን ማስታጠቅ ያቋርጥ እያለች ሞስኮ እየወተወተች የምትገኘው። ዜሌንስኪ በዋሽንግተን ከተናገሯቸው ነገሮች መካከል ፑቲንን እጠላዋለሁ የሚለውን ነው። ፑቲን ይጠላኛል ብለው ሲናገሩ ጋዜጠኞች እርሶስ ፑቲንን ይጠላሉ ወይ ብለው ጠየቋቸው። ዜሌንስኪ መለሱ፣ መቼም ሰዎቻችንን የሚገድልብንን ሰው እርሱ እንደሚያስበው ባላስበው አይደንቅም። እናም እንደሚጠላኝ እጠለዋለሁ ብለው ተናገሩ። በሌላ በኩል የአውሮፓ ሀገራት፣ ዋሽንግተን ቶምሀውክ ሚሳኤልን ለዩክሬን የምትሰጥበት ዕድል የተመናመነ መሆኑን ከማወቅም በላይ ራሳቸውም ነገርዬውን የተጠራጠሩት ነው ይላል የዋሽንግተን ፖስት ዘገባ። ዋሽንግተን ፖስት እንደዘገበው እውን ቶምሀውክ ሚሳኤል የጦርነቱን መልክ ይቀይራል ወይ በሚለው ጉዳይ አውሮፓ ህብረት ውስጥ ያሉ ሰዎች መጠራጠራቸው ተጽፏል ምክንያቱም ሞስኮን መደብደብና ና ያለመደብደብ ጉዳይ ጦርነቱን ይቀይረዋል ከተባለ ሞስኮን የሚደበድቡ ድሮኖችን የሰራችው ዩክሬን እስካሁን ታዲያ ጦርነቱን ለምን አልቀየረችውም የሚል ጥያቄ መፈጠሩን ዘገባው ጠቅሷል 2500 ኪሎ ሜትር ድረስ መጓዝ የሚችሉት ቶምሀውክ ሚሳኤሎች ምንም እንኳን ቀላል የማይባል ተጽዕኖ ቢያሳርፉም ዩክሬን ግን አሁንም ቢሆን የታጠቀቻቸው የጦር መሳሪያዎች የሩሲያን ግዛቶች መደብደብ ይችላሉና ቶማክ ሚሳኤል በተለየ መልኩ የሚያደርገው ነገር ምንድን ነው? እያሉ እየጠየቁ ይገኛሉ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ግን የሩሲያን ወሳኝ መሰረተ ልማቶች በተለይም የነዳጅና የኃይል መሰረተ ልማቶችን በማውደም የሩሲያን ኢኮኖሚ በማንኮታኮት ሩሲያ ላይ ተጽዕኖ ለመፍጠር ስላሰቡ ነው ቶምሀውክ ሚሳኤሉ ይምጣልኝ እያሉ ያሉት። ይህ ሀሳብ ደግሞ ሩሲያ ጋር ቀድሞ ደርሶ ይህማ ሽብርተኝነት ነው ተብሎ ቀደም ተብሎ ተወግዟል። በዲፕሎማሲው ብቻ ሳይሆን ሩሲያ በጦር ግንባሩም እየቀናኝ ነው እያለች ትገኛለች። በዶንባስ አካባቢ የምትገኘውን ፕለሽቼቭካ የተባለችውን ግዛት አስለቅቄአለሁ ብሏል። የሩሲያ ጦር የግ የተሰኘው የጦር ክፍል ይህንን ታላቅ ተግባር መፈጸሙንም የሩሲያ ጦር ይፋ አድርጓል። ከየግ በተጨማሪ ትንስር የተባለው ሌላኛው የጦር ክፍል 580 የሚሆኑ የዩክሬን ወታደሮችን ደምስሷል ተብሏል። ሴቨር የተባለው ሌላኛው የጦር ክፍል ደግሞ 205 የሚሆኑ የዩክሬን ወታደሮችን ደምስሻለሁ፣ የተለያዩ መድፍ ማስተኮሻዎችን፣ ምዕራብ ሰራሽ የጦር ተሽከርካሪዎችን፣ እንዲሁም ወሳኝ የሚባሉ የጦር መሳሪያ ማከማቻዎችን አውድመናል ብሏል የመከላከያ ሚኒስቴሩ የመከላከያ ሚኒስቴሩ ሌላ ባወጣው መግለጫ በ24 ሰዓታት ብቻ 1520 የሚሆኑ የዩክሬን ወታደሮች በሩሲያ ጦር በተሰነዘረባቸው ጥቃት ከህይወት መዝገብ ተሰርዘዋል። ይህ ሁሉ የሆነው ታዲያ ዜሌንስኪ ከኪየቭ ተነስተው ዋሽንግተን እስኪደርሱና እስኪመለሱ ባሉት ሰዓታት ነበር። በሌላ በኩል ኢራን ከምዕራባውያን ጋር የተፈራረምኩት ፊርማ ከእንግዲህ ተቀዷል ብላለች። አስር ዓመት የሞላው ይህ ስምምነት ከእንግዲህ ወደ ተግባር አይገባም ብላለች ሀገረ ኢራን። ጄሲፒኦኤ ወይም ደግሞ የኒውክሌር ስምምነት እየተባለ ይጠራል። ከአስር ዓመት በፊት እንደ አውሮፓውያን አቆጣጠር በ2015 የተፈረመው ይህ ስምምነት አሜሪካን ጨምሮ የአውሮፓ ሀገራት፣ ቻይናና ሩሲያ ጭምር ከኢራን ጋር ሆነው ይህ ስምምነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲጸድቅ አድርገዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤቱ የውሳኔ ቁጥር 2231 እየተባለ የሚጠራው ይህ ስምምነት 10 ዓመት ስለሞላው ተግባራዊም ስላልተደረገ ከእንግዲህ የሚተገበርበት ዕድል የለም ብላለች ቴራን። በእርግጥ ቴራን የኒኩሌር ጦር መሳሪያዎች እንዳይመረቱ እንዳይስፋፉና እንዳይሰራጩ የሚያግደውን 1970 እንደ አውሮፓውያን አቆጣጠር የተፈረመውን ዓለም አቀፍ ስምምነት ስለፈረመች ሙሉ ለሙሉ የኒኩሌር ጦር መሳሪያ ታመርታለች ማለት ባይሆንም፣ ነገር ግን እስከዛሬ ሲጣሉባት የነበሩ የተለያዩ ዕቀባዎችን ግን ልታልፍ እንደምትችል ታውቋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳውዲ አረቢያና ኢንዶኔዥያ እውቅና እንዲሰጧቸው እየሰሩ መሆኑ ታውቋል። በዚህ ዓመት መጨረሻ ሰኔ ወር አካባቢ የእስራኤል የምክር ቤት ምርጫ ይደረጋል። ይህን ተከትሎም ኔታንያሁ ወሳኝ ድል ለማግኘት ሳውዲ አረቢያና ኢንዶኔዥያ ለእስራኤል እውቅና እንዲሰጡ እያግባቡ እንደሆነ ካን የተባለው የእስራኤል ሚዲያ ዘግቧል። ዘገባው እንዳስቀመጠው ሪያድ ምናልባት ለእስራኤል እውቅና የምትሰጥበት እድል ከፍ ያለ ነው ተብሎ በእስራኤል እየተገመገመ ይገኛል። ጃካርታ ግን እውቅና የምትሰጥበት እድል ዝቅ ያለ ነው የሚል ግምገማ አለ። የተለያዩ የአረብና የሙስሊም ሀገራትን የማቅረብና ኢራንንና ሐማስን የማራቅ ስትራቴጂ እየተከተሉ የሚገኙት ኔታንያሁ ሳውዲ አረቢያ ላይና ኢንዶኔዥያ ላይ አይናቸውን መጣላቸው ታውቋል። በአረቡና በሙስሊሙ ሀገራት ዘንድ በኢኮኖሚም በህዝብ ብዛትም ጠቃሚ የሆኑት ሳውዲ አረቢያና ኢንዶኔዥያ በቴል አቪቭ አይን ውስጥ ገብተዋል። ሳውዲ አረቢያ የእስልምና የተቀደሱ ስፍራዎች የሚገኙባት እንደመሆኗ በሀብቷና በሌሎች ምክንያቶች ተጽዕኖ ፈጣሪ እንደሆነች ትታወቃለች። በጣም ብዙ ሙስሊሞች የሚኖሩባት ሀገር የሆነችው ኢንዶኔዥያ ደግሞ አዲስ እየመጣች ያለች የኢኮኖሚ ኃይል ሆናለች። እናም እነዚህን ሀገራት እውቅና እንዲሰጡ በማድረግ ቢቢ ቀጣዩን ምርጫ ለማሸነፍ አቋራጭ መንገድ እያደላደሉ ነው ተብሏል። ሁለቱም ሀገራት ግን ለፍልስጤም እውቅና መሰጠት እንዳለበት እየተናገሩ ይገኛሉ። የኢንዶኔዥያው ፕሬዝደንት ፕራቦዎ ሱቢያንቶ ፍልስጤም ራሷን ችላ እንድትቆም እንፈልጋለን፣ በሌላ መንገድ ግን እስራኤልም እውቅና ማግኘት ይኖርባታል፣ ምክንያቱም ዘላቂ ሰላም የሚኖረው ሁለቱንም እውቅና ስንሰጣቸው ነው ብለዋል። ነገር ግን ፍልስጤም ቀድማ እውቅና ማግኘት እንዳለባት ተናግረዋል ፕሬዝዳንቱ። ነገር ግን ዓለም አቀፉ የኢኮኖሚ ትብብርና ልማት ድርጅት ኦኢሲዲ አባል ለመሆን እስራኤል መልካም ፈቃዷ ይሆን ዘንድ ኢንዶኔዥያ ምናልባት የእውቅናውን ጉዳይ ልታስብበት እንደምትችል ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሽር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።